ጤና ስጥልኝ የተወደዳችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለእናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ ብሬያችሁ ቆያለሁ። በቅድሚያ የወልቀ የጠገዴ የአማራ ሕዝብ በእጁ የያዘውን ነፃነት መጠበቅ እንደሚገባው ዶክተር ዳኛቸው አሰፋ ተናገሩ። በአማራ ክልል ወልቀ የጠገዴ ሰቲት ሁመራ ዞን ለዞን ነፃነት ወሰና ማንነት ትግል የበኩላቸውን አስተዋጽኦ እያበረከቱ ከሚገኙ አካላት ጋር በዳንሻ ከተማ አስተዳደር ሕዝባዊ ውይይት ተካሂዷል። አምሳላ ሞኝ በዝርዝር ይነግረናል።

የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ ሲያደርገው ለቆየው የወሰንና የማንነት ይመለስልኝ ጥያቄ የተለያዩ ሰዎች በእውቀታቸው በሙያቸውና በልምዳቸው እገዛ እያደረጉ ነው። እገዛ እያደረጉ ካሉት መካከልም ዶክተር ዳኛቸው አሰፋ፣ ጋዜጠኛ ገነት አየለና አቶ አምሳሉ ታደሰ ይገኙበታል። እነዚህና ሌሎች አካላት ወደ ዞኑ ማቅናታቸውን ተከትሎ የዞኑና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎችና የከተማው ነዋሪዎች በተገኙበት በዳንሻ ከተማ ውይይት ተደርጓል። በመድረኩ ላይ ንግግር ያደረጉት ዶክተር ዳኛቸው አሰፋ ዞኑ ጠንካራ አመራሮች ስላሉት እድለኛ መሆኑን አንስተው ማህበረሰቡ በእጁ የገባውን ነፃነት ሊጠብቀው ይገባል ብለዋል። በአንድ በኩል እድለኛ ምልበት አመራር ያለበት ቦታ ነው። የአመራር ክፍተት የለም። በደንብ አካባቢያቸውን አገራቸውን እየጠበቁ ሰፋ ሲልም ኢትዮጵያን እየጠበቁ ያሉትን ዝም እናንተ ፊት ሳላድንቅና ሳልዘክር ማለፍ አልፈለግኩም። ነፃነት ግን ደካማናት መጠበቅ አለባት። አንዴ ደግሞ ከእጅ ከወጣሽ በኋላ መመለሻዋ ብዙ ጊዜ ስለሆነ ነው። ለዚህ ነው የፌደራል አርሚ ምንለው የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የወልቃየት ጠገድ አማራ ሕዝብ የወሰንና ማንነት ጥያቄ የእውነትና የፍትህ ጥያቄ በመሆኑ አገር ወዳድ ኢትዮጵያውያን እየደገፉት መሆኑን ጠቁመዋል። በዚህ በኩል የዶክተር ዳኛቸው አሰፋ አስተዋጽኦ ከፍተኛ መሆኑን ጠቅሰዋል። የወልቃይ ጠገዴ ማህበረሰብ የማንነትና የወሰን ጥያቄ ትግል እኛ ጎንደሬዎች ነን ትግራይስ አይደለንም ብለን የጀመረው ትግል በጣም ብዙ ኢትዮጵያውያን ከኋላችን እንኳ ደጋፊዎቻችን በጣም ብዙ ቢሆን በያዙት እውቀት በምሁራዊ አንደበታቸው በጣም ይህን ትግል የዚህ ማህበረሰብ ጥያቄ እውነትን ፍትህ ነው፣ ፍትህ ጥያቄ ነው፣ ሊመለስ ይገባል ብለው የሚማጎትልን አባት ናቸው። ጋዜጠኛ ገነት አየለና አቶ አምሳሉ ታደሰ በበኩላቸው የወልቃየት ጠገዴ ሕዝብ በርካታ ጭቆና ሲደርስበት የቆየ መሆኑን ገልጸው አገር ወዳድ የሆነ ኢትዮጵያዊ ሁሉ ከህዝቡ ጎን እንደሚቆም ምስክር መሆናቸውን አስረድተዋል። ማንም ኢትዮጵያን አገሬ ወዳለው የሚል ዘር ወገን ሳይለይ የዚህን ህዝብ የተፈጸመበትን ጭቆና የደረሰበትን ችግር ሲመለከት ከጎኑ ከመቆም ውጭ ሌላ አማራጭ የለውም እና እኔም በዛ ተነሳስቼ ነው ለረጅም ጊዜ የዚህን ህዝብ ታሪክ ስከታተል የቆየው፣ በቦታው ተገኝቼ ሪፖርት ሳደርግ የነበረው ስዘግብ የነበረው። አሁንም ወደፊትም ከጎናችሁ እንቆማለን። ይሄ ኢፍትሃዊ የሆነ ነገር ለመታገል የግድ በሃይማኖት ወይ ደግሞ በዘር መመሳሰል ያለብን አይመስለኝም። የሰው መሆን ብቻ ደርስ ነው የተገባውን ሰው አቀለሙ ቆመው

ለመንገድ የሰው ልጆች አለመንዶች ነው። የውይይቱ ተሳታፊ የከተማው ነዋሪዎች በሩቅም በቅርብም ሆነው ለዞኑ ሕዝብ ነጻነት የበኩላቸውን ትግል እያበረከቱ ላሉ ወገኖች ምስጋና አቅርበዋል። ተሳታፊዎቹ አክለውም የዞኑ ሕዝብ የወሰንና የማንነት ጥያቄ በፍትህና በሕግ አግባብ እንዲቋጭ የሁሉም ወገኖች ድጋፍና ትግል ተጠናክሮ እንዲቀጥል ጠይቀዋል። ማህበረሰቡ ሰላምን ለማስፈን እያደረገ ያለውን ጥረት አጠናክሮ መቀጠል እንዳለበት በብልጽግና ፓርቲ የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ፋሲል ሰንደቁ አሳሰቡ። የማዕከላዊ ጎንደር ዞን ከወገራ ወረዳና አምባጊዮርጊስ ከተማ አስተዳደር ከተወጣጡ የሃይማኖት አባቶችና የሀገር ሽማግሌዎች ጋር በዘላቂ ሰላም ዙሪያ ውይይት አካሂዷል። አዲስ አለማየሁ ተጨማሪ አለው። የማዕከላዊ ጎንደር ዞን ከወገራ ወረዳና ከአምባጆሪስ ከተማ አስተዳደር ከተወጣጡ የሃይማኖት አባቶችና የአገር ሽማግሌዎች ጋር በዘላቂ ሰላም ጉዳዮች ዙሪያ ውይይት አካሂዷል። ውይይቱ በሁለቱም አስተዳደሮች ያለውን አንጻራዊ ሰላም ዘላቂ ለማድረግ ያለመ ነው። የውይይቱ ተሳታፊዎች ዘላቂ ሰላም እንዲመጣ እየሰሩ መሆናቸውን ተናግረዋል። ሰውን በማግባባትና ሰውን በማወያየት ነው ሰላም የሚመጣው። አሁንም እያንዳንዳችን ያለ ነው ሰዎች የመጣ ነው ሰዎች ትላልቅ ሰዎች ናችሁ፣ ትላልቅ ሰዎች ነን ያለውን ልጅም ሆነ ቤተሰብ ያለውን ነገር መክሮ ወደ ሰላም ማቅረብ ነው፣ ለሰላም እንከን የለውም። እኔ እንደ ራሴ ስምንት ሰው አስገብቻለሁ። የሚሞተው የኛ መከላከያ ትክክል፣ የሚሞተው የኛ ፋኖ ትክክል፣ የምንሞተው ነጹህ ህዝቦች የእኛ ትክክል። ስለዚህ ግን ሞት ለመዳን ከሆነ እውነታውን ተነጋግረን ያሉ ቤተሰቦቻችን የእኛ ልጆች፣ የእኛ ቤተሰቦች ናቸው። ስለዚህ ግን ሞት ይቁም ከተባለ ሁላችን እንሳብና ድርሻ ድርሻችን እንናገር የተጎዳነ እኛ ነን። በየቦታው በየውጭ ሀገር ሆነው ግን እኛን ያፋጃሉ። የእርስ እርሱ ውጃ ግን በውይይት ነው። አሁንም የሚጠብቀን ጦርነቱ ሳይሆን ጦለታችንና እምነታችን አሁንም ምክራችን ዝክራችን መሆኑ ይሄን ልንረሷ አንችልም። እየሞተ እየተፈናቀለና እየወደመ ያለው የራስ ወገንና ሀብት ነው ያሉት የወገራ ወረዳ ተወካይ አስተዳዳሪና የመሬት ጽህፈት ቤት ኃላፊ አይፈራማያ ነው። ችግሮችን በጠረጴዛ ዙሪያ መፍታትን ባህል ማሳደግ እንደሚያስፈልግ አንስተዋል። የታጠቁ ኃይሎች የሰላም አማራጭ እንዲመርጡ የሃይማኖት አባቶችና የአገር ሽማግሌዎች እንዲሰሩም ጠይቀዋል። ምህረት የማስገባቱን ተግባር አጀንዳ አንድ አድርጋችሁበት ይዙት። ሰላም እንዲመጣ ነው የምንፈልገው። የሀገር መከላከያ ሰራዊታችን ሌላ ትልቅ ሀገራዊ ግዳጅ አለበት። ከሱ ጋር የመሯሯት ፍላጎት የለውም። ስለዚህ ምህረት የማስገባትን ጉዳይ ቁጥራ እንዳድርገብን ሊዞ ጥሩ ነው። ሁለተኛው አካባቢያችንን ተደራጅተን መጠበቅ ያስፈልጋል። የአራት መቶ ሶስት ኮር አዛዥ ብርጋዴር ጄኔራል ዘዘው መኮንን በበኩላቸው አባቶች የቆየ የኢትዮጵያን ሴቶችን ተጠቅመው ለዘላቂ ሰላም እንዲሰሩ ጠይቀዋል። የእርስ በርስ ጦርነት ሀገርና ህዝብን የሚጎዳ በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች የተሰጣቸውን ጸጋ ባግባቡ እንዲጠቀሙ አሳስበዋል። የሃይማኖት አባቱ ፈጣሪ በሰጠው ስልጣን እባካችሁ ከፈጣሪ ፈጣሪ አትውጡ። የሃይማኖት አባት ወይ ደግሞ አንድ ሃይማኖት አባት ፖለቲከኛ አይደለም፣ እምነቱ ነው የሚመራው። የማንንም አይደለም። ነገ ማንንም ሰው እንዲሞት አይፈልግም። ፍጥሯን የሚባል ነገር እንዲሞት የሚፈልግ የሃይማኖት የትኛውም ሃይማኖት የለም። ሰው እንዳይሞት ነው የሚሰብከው። ባህሉንም ማያቅ ወጣት ተፈጥሮ በሌባስም የተዘቀየ ያለ ነው ስለዚህ እንድትመክሩ ይገባል ነው። በብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የማዕከላዊ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ፋሲል ሰንደቁ ኢትዮጵያ በጦርነት እንድትቀጥል በሚሰሩ ታሪካዊ ጠላቶች ሴራ እንዳንጠለፍ መስራት ያስፈልጋል ብለዋል። ለዜጎች የተመቸች ሀገር ለመፍጠር እየተሰራ ያለውን የሰላም ተግባር ህብረተሰቡ እንዲያግዝም ጠይቀዋል። የታሪካዊ ጠላቶቻችን የባዕዳን ትልቁ ዓላማ እንዳይሳካ ሁላችንም በጋራ ቁመን አካባቢያችን ሰላም የማስፈን። ዜጎች በሰላም ወጥተው የሚገቡበት በፈለጉት ሰዓት ወጥተው ወደ ቤተ ክርስቲያን ወደ መስጊድ ደርሰው የሚመጡበት በየእምነት ተቋማት በሰዓት ሄደው ህዝብን የሚያስተምሩበት ሃይማኖታዊ ያስተምሯቸውን ለህዝብ ያደርሱበት ለምእመናናቸው ያደርሱበት እንዲሆን ሰላም ያስፈልጋል። የሰላም መነሻው ውይይት በመሆኑ መፍትሄ የሚያመጡ ንግግሮች ላይ አተኩሮ መስራት እንደሚያስፈልግም በውይይቱ ተነስቷል። በወተት ተዋጽኦ ልማት ውጤታማ መሆናቸውን በሰሜን ጎንደር ዞን ደባርቅ ከተማ በዘርፉ የተሰማሩ ግለሰቦች ተናገሩ። የግብዓት አቅርቦት በማሟላት የወተት ልማትን ለማሳደግ እየሰራ መሆኑን የደባርቅ ከተማ አስተዳደር እንስሳትና አሳ ሀብት ልማት ጽሕፈት ቤት ገልጿል። ያየፈንቴ ዝርዝር አለው። የተከበራችሁ ተመልካቾቻችን በሰሜን ጎንደር ዞን ደባርቅ ከተማ በርካታ ወጣቶች በግልና በማህበር በመደራጀት በወተት ተዋጽኦ ምርት ላይ የተለያዩ ስራዎችን እያከናወኑ ነው የሚገኙት። በዘርፉ ከተሰማሩ ወጣቶች ጋር ቆይታ አድርገን ነበር። ዘርፉ አዋጭ መሆኑና በተለይ ደግሞ ምርታቸውን ለከተማው ማህበረሰብ በተለያየ ጊዜ በማቅረብ ውጤታማ መሆን እንደቻሉ ነግረውናል። ሀብታሙ አሸነፍ ካሰለፍ መቅረጽ ጓደኞቻቸው የወተት ከብት እርባታ ማህበር በ2009 ዓ ም በአንዲት ላም 17500 ብር የምርጥ ዝርያ ላም በመግዛት ከዛ ነው ነው ካፒታላችን፣ የተነሳን አሁን ላይ እንደምታያቸው ወደ ስምንት ላም፣ ጥጆች፣ ጊደሮች አሉ። እንግዲህ ወደ አስራ ምናምን ቁሞች አሉ ማለት ነው። ወደ ብር ሲተመን ከአንድ ነጥብ አምስት እስከ ሁለት ሚሊየን ብር ካፒታል ይኖራል ብለን ነው የምናስብ በቀን እስከ አርባ ሊትር አለን። ያው የሚታለው ሶስት ላሞች ናቸው፣ ሌሎቹ ክብር ናቸው። ተናቸዋል ለአካባቢ ማህበረሰብ ያው አርባ ሊትር በቀን እናቀርባለን። ዘመናዊ ታረቀኝ ይባላለሁ። በሶስት ሺህ ብር ነበር በጊዜው የጀመርኩተኝ። አሁን ግን ቢያንስ ስምንት ከፍቶች አሉኝ። አሁን እኔ የጀመርኩ በኖርማን በሀበሻ ከፍት ነበር። የሀበሻ ከፍቱን ግን ለውጥ አይቼ ወደ ፈረንጅ ከፍት ቀየርኳቸው። ለማህበረሰቡ አከፋፍላለሁ። ስጋ ቤት አለ። ወደ ስጋ ቤቱ ቢያንስ 3 ሊትር ወደ ቤት ወደ ስጋ ቤቱ እርጎ እጠቀማለሁ። ለሰዎች ደግሞ ሀያና አስራ አምስት ኩንትራት ይኖረኛል በቀላሉ በዘርፉ ላይ በትኩረት በመስራታቸውም በሕይወታቸው ላይ ለውጥ ማምጣት ችለዋል። ዘርፉ በጣም አዋጭ ነው። በዘርፉ በተለይ በርካታ ወጣቶች ከኛም ተሞክሮ እየወሰዱ ወደ ስራ የገቡበት ሁኔታ አለ። የወተት ላም ፋብሪካ ቢኖር ኑሮ ምርቶቻችንን በጾም ወቅት አካባቢ በደንብ መሸጥም እንችላለን። ወንድሞቻችን፣ እህቶቻችን ለማስተማር ችለናል። ከቤት አልባ ወደ ቤት በመስራትም የተሻለ ጥቅም እያገኘንበት ሁኔታ ነው ያለ ነው። ቢያንስ ወደ ሀያ ዶርም ሰርቻለሁ ወደ ሶስት መቶ ካሪ ቤት ቦታ ገዝቼ ሰርቻለሁ። አሁንም 180 ቆርቆሮ ብዙ ለውጥ አለኝ። እኔ እግዚአብሔር የተመሰገነ ይሁን። በ2018 ዓ ም 800 ቶን የወተት አስተዋጽኦ ምርት ለማግኘት እየሰራ መሆኑን የደባር ከተማ አስተዳደር እንስሳትና ሀብት ልማት ጽሕፈት ቤት አስታውቋል። በተለይ ደግሞ በዚህ ዘርፍ የተሰማሩ 15 ፋርሞች በመኖራቸው ለነሱ የተለያዩ የግባ ድጋፎችን እያደረጉ መሆኑን ነግረውናል። ከአጋር አካላት ጋር በመሆንም በተለይ በዘርፉ የተሰማሩ አልሚዎች የወተት ማቀነባበሪያ ማሽን እንዲያገኙ እየተሰራ መሆኑንም አንስተዋል። መላኩ ገብረስላሴ ይባላሉ። የደባር ከተማ አስተዳደር እንስሳትና አሳፍ ጽሕፈት ቤት ኃላፊ ነኝ። በጥቅል በስምንቱ ቀበሌ 3400 ላሞች አሉ። ከዚህ ውስጥ 950 የሚሆኑ የውጭ ዝርያ ያላቸው ላሞች ናቸው። በከተማችን ውስጥ አጠቃላይ 15 የወተት ፋርሞች አሉ። በዚህ በወተት እርባታ የተሰማሩ በጾም ወቅት በጣም ይቸገራሉ። እኛ እንደሞያ የምንመክረው ወተቱን ወደ ቅቤ ወደ አይብ ወደ ተለያየ ነገር እንዲያደርጉ ነው። በማህበር ተደራጅተው ማቀነባበሪያውን ይዘው መጠው እንዲያቀርባብሩ ከዋሊያ ካፒታል ጋር በመነጋገር እነሱ በማረት ተደራጅተው የሚያስፈልጉትን መስፈርት ሲያማሉ ዋሊያ ካፒታል እንዲያመጣ ያው ስራ ፕሮሰስ ሂደቶች ላይ እንገኛለን። የገበያ ትስስርን በመፍጠር አልሚዎች ይበልጥ ተጠቃሚ እንዲሆኑ በትኩረት እንደሚሰራም የከተማ አስተዳደሩ እንስሳትና ሳብት ማጽፋት ቤት ኃላፊ አስታውቀዋል። የፋሲል አብያተ መንግስታት እድሳት ማህበራዊ ሁነቶችን በተሻለ ሁኔታ ለማስተናገድ እድል መፍጠሩን የጎንደር ከተማ ፎቶ አንሺዎች ማህበር አባላት ተናገሩ። የቅርሱን ደህንነት ጠብቆ ገቢ ለማግኘት በሚያስችል መልኩ እየሰራ መሆኑን የጎንደር ዓለም አቀፍ ቅርስ አስተዳደር ገልጿል። ቃልኪዳን አለሊ ዝርዝር አላት። የፋሲል አብያተ መንግስታት ታሪካዊ ይዘቱን ጠብቆ በተከወነው የእድሳት ስራ የቀደመ ውብ ገጽታውን ይዟል። የፋሲል አብያተ መንግስታት እድሳት በአካባቢው ማህበረሰብ ብሎም በሀገር ውስጥ ጎብኚዎች ሲነሳ የነበረውን የቤተ መንግስት እድሳት ጥያቄ ምላሽ የሰጠ መሆኑን አስጎብኚዎችና ካሜራ ባለሙያዎች ነግረውናል። ካሜራማን ጸሐይነ እያዩ ይባላሉ። ከዚህ በፊት እድሳት እንደሚያስፈልገው የማንም ሰው ጥያቄ ነው የነበረው። ያ ጥያቄውም ተሳክቶ አሁን ላይ በጣም እንደምታዩት በጣም ቆንጆ በሚያምር ሁኔታ ተጠግኗል። ያው ከተማውም የተሻለ ነገር እንግዳ ስለሚመጣ የተሻለ ገቢ እንደሚኖር እና የተሻለ ቱሪስት ፍሰት እንደሚኖር ተስፋ እናደርጋለን። ዮሀንስ መሰረት ይባላለሁ። በካሜራ ስራ የሰራው የሚገኝ ልጅ ነኝ። ሰው በየቀኑ እዚህ ውስጥ ግቢ ውስጥ ገብቶ ኮሜንት ሳይሰጥ የሚሄድ ሰው አልነበረም። ለምን ነው የማይጠገነው? በጣም ብዙ ጥያቄዎች ነበሩ። ወደ ዋናው ጥገና ወደዚህ ስመጣለች፣ ወደ አዲሱ ምንም ቃላት የለኝም ምን መጠን የለኝም። መቶ ፐርሰንት አይደለም ከዛም በላይ በጣም አሪፍ ነው። በጣም ደስ ይላል። አሁን እኮ እኔ ብዬ አይደለም እኔ ተናግሬ ሳይሆን ራሱ ይመሰክራል። ሰርግና መሰል የማይረሱ ጊዜያትን በአብያተ መንግስታት ግቢ ውስጥ መከወን ይበልጥ ጥሩ ትዝታን ለመፍጠር ያስችላል የሚሉት ባለሙያዎቹ፣ የፋሲል አብያተ መንግስታት ውብ ገጽታ ከጎብኚዎች በተጨማሪ የአካባቢው ማህበረሰብ እንደ ሰርግና መሰል ማህበራዊ ኩነቶችን ለማስተናገድ ምቹ መሆኑን አጋርተውናል። ከዚህ በኋላ ሰርግም ራሱ በጣም ብዙ ፍላጎት አለው። የተሻለ ነገር እንደሚኖር ተስፋ አደርጋለሁ። ሰርግም ልደትም ሌላም ሌላም ነገር ሲኖራቸው መጦ በዚህ ከከተማቸው ባለው በዚህ በሚያምር ግቢ ውስጥ ገብተው ፕሮግራማቸው እንትን ቢሉ ቢያዘጋጁ እኛም ጥሩ ፕሮግራም እንሰራላቸዋለን ቢመጡ ጥሩ ነው ብዬ አስባለሁ በደንብ አሁን የአገር ውስጡ በደንብ የጎበኘ ይገኛልና ይዞት የሚመጣው መልካም ድሎች ሰፊ ናቸው ምንም የሚከለክሉ የሉም ኢቨንቶችም የሚኖሩ እንደዚህ ሰርጎችም ልደትም ማንኛውም ነገር እነዚህ ታዋቂ ቲክቶከሮችን ጨምሮ ብዙ ነገሮችን ይዞ እየመጣ ነው ማለት ነው፣ እና የበለጠ ፕሮሞት የተደረገ ነው። የቅርሱ ታሪካዊ ይዘት ላይ ጉዳት ሳይደርስ ማህበራዊ ጉዳዮችን በማስተናገድ ተጨማሪ ገቢ ለማግኘት እንደሚቻልም የጎንደር ዓለም አቀፍ ቅርስ አስተዳደር አስተዳዳሪ ጌታውን ስዩም አስታውቀዋል። የጎንደር ዓለም አቀፍ ቅርስ በተለይ አፄ ፋሲል ግቢ ያለበት በከተማው እምብርት መሀል አገር መሀል ቦታ ላይ በመሆኑ ለሁሉም አክሰሰብል ነው፣ ተደራሽ ነው ለሰርግም ተደራሽ ነው። ለልደትም ተደራሽ በዚህ ግቢ ውስጥ ክንዋኔን አከናውናለሁ ለሚለው ማንኛውም አካል በጣም ክፍት ነው። ከአሁን በፊት የንጉሥ ስርዓት ከተማ አስተዳደሩ ሲፈልገው ብቻ ለትላላቅ እንግዶች የሚያደርገው ነበር። አሁን ግን ለማንኛውም አካል ይሄ ነገር ከፈለገ ማድረግ የሚችልበት ከዚህ ገብቶ ለሚያሰራው ድርጅትም ተቋምም የገቢ ምንጭ የሚሆንበት የዓለም አቀፍ ቱሪስቶች የሚጎርፍበት ከተማ ነው የሚሆን። ታሪክን ማወቅና ለሌሎች ማስተዋወቅ ይገባል። ብሎም በአብያተ መንግስታቱ ግቢ በፎቶዎች እና በተንቀሳቃሽ ምስሎች ጥሩ ትዝታን በማስቀረት አይረሰ ጊዜን እንፍጠር የባለሙያዎቹ አስተያየት ነው። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ነበርኩ። ጤና ይስጠልኝ።